ጠና ስለ ጉዳር ማጭ ተመልካቾቻችን ከኦሮሚያ 11 ሰሞንኛ አማርኛ መረጃዎችን አሰናተን ይዘን ቀርበናል። መረጃዎቹን ያደረስኩ ነኝ ያንቱ አብዲ አብራቾ ቆያለሁ። የምስራቅ አረብ ጊኖዋሮች ሰብላቸው በድርቅ መውደሙን ተናገሩ። በዞኑ ከፍተኛ የምግብ ጥረት ሊያጋጥም እንደሚችል ተነግሯል። በምስራቅ ሀረርጌ ዞን ዝናብ ለሁለት ወቅቶች አለመዝነቡን ተከትሎ በተከሰተው ድርቅ ሰብሎች መውደማቸውን ነዋሪዎች ለአዲስ ስታንዳርድ ገለጹም። ፌሚን ኤርሊ ዋርኒንግ ሲስተም ኔትወርክ የተሰኘ ከረሀብ በፊት ቅድመ ትንበያና ማስጠንቀቂያ የሚሰጠው ድርጅት ድርቁ ገና ወደ ከፍተኛ የምግብ እጥረት ሊያመራ እንደሚችል አስጠንቅቋል። የምስራቅ ሀረርጌ ዞን ባቢሌ ነዋሪዎች የዘራነው ሰብል ሁሉ ከዚህ ቀደም በነበረው ድርቅ ወድሟል ሲሉ ለአዲስ ስታንዳርድ ተናግሯል። ዝናብም እንደሌለ የገለጹት ነዋሪዎቹ የተመረተው ሙሉ በሙሉ መውደሙን የተዘራው ከበቀለ በኋላ መድረቁን የተረፈው በእዋፍ መውደሙንና አሁን ደግሞ ከብቶቹ የሚበሉትን አተው በአስከፊ ሁኔታ ውስጥ እንደሚገኙ አመላክተዋል። ፊዩሲኔት በበኩሉ የድርቁ ተጽዕኖ እስከ ግንቦት ድረስ ሊቆይ እንደሚችል ተናግሯል። ሁኔታው ከ2020 እስከ 2023 በረሃብ የተጎዱትን የምስራቅ እና ደቡብ ምስራቅ ኢትዮጵያ ነዋሪዎችን ለከፋ አደጋ እንደሚያጋድጥ ተናግሯል። በኦሮሚያ ክልል በከፍተኛ ሁኔታ እየተባባሰ የመጣውን የሰብዓዊ መብት ጥሰት ለማስቆም የክልሉም ሆነ የፌዴራል መንግስት ኃላፊነታቸውን በአግባቡ እንዲወጡ ኢሰመጉ ጠየቀም። በክልሉ በከፍተኛ ሁኔታ እየተባባሰ የመጣውን የሰብዓዊ መብት ጥሰት ለማስቆም የክልሉም ሆነ የፌዴራል መንግስት አካላት ኃላፊነታቸውን በአግባቡ እንዲወጡ ጠይቋል። በምስራቅ አርሲ የተፈጸሙ የተለያዩ የመብት ጥሰቶችን መመርመሩን ያስታወቀው ኢሰመጉም በእነዚህ አካባቢዎች የሚፈጸሙ የሰብዓዊ መብት ጥሰቶች በቂ ትኩረት እንዲሰጣቸውና ድርጊት ፈጻሚ ሰራተኞች በሕግ ተጠያቂ እንዲሆኑ መግለጫ ማውጣታቸውንና ጥሪ ማቅረባቸውን የሚያስታውስ ነው ብሏል። በዚህም ኢሰመጉ ባሰባሰበው መረጃ መሰረት በኦሮሚያ ክልል አርሲ ዞን በጉና መርቲ ሽርካና በሆለንቆዋቢ ወረዳዎች ጥቅምት 14ና 15 2018 እንዲሁም በጥቅምት 18ና 19 2018 ብዛት ያላቸው የኦርቶዶክስ እምነት ተከታዮች የእስልምና እምነት እንዲሁም የተለያዩ የሌሎች እምነት ተከታዮች በታጠቁ አካላት የተገደሉ መሆኑንና የተወሰኑትም ታግተው የተወሰዱ መሆኑን ገልጹ። በተመሳሳይ ጥቅምታ 2018 በአርሲ ዞን ምርቲ ወረዳ ጎዶ በሚባል አካባቢ የጤፍ አጨዳ ላይ ቆይተው ምሳ ለመብላት በተቀመጡበት አምስት አርሶ አደሮች በታጠቁ አካላት የተገደሉ መሆኑን ኢሰመጉ ባደረገው ምርመራ ማጣራቱን ገልጿል። ይሁን እንጂ የክልልም ሆነ የፌዴራል መንግስት አካላት ለሰብዓዊ መብት መጠበቅ ኃላፊነታቸው በበቂ ሁኔታ ባለመወጣታቸው የመብት ጥሰቱ በከፍተኛ ሁኔታ እየተባባሰ መምጣቱን ኢሰመጉ በመግለጫው አመላክቷል። በመሆኑም የፌዴራል የኦሮሚያ ክልል መንግስት በክልሉ ከጊዜ ወደ ጊዜ እየተባባሰ የመጣውን የሰብዓዊ መብት ጥሰቶች በቂ ትኩረት በመስጠት የሕዝቡ ሰላም ተጠብቆ የመኖር መብቱን እንዲያከብሩና እንዲያስከብሩ ጥሪውን አቅርቧል። በደቡብ ኢትዮጵያ ክልል፣ ጂንካ ከተማ በተከሰተው በውል ያልታወቀ በሽታ ለተያዙ ሰዎች ሕክምና ሲሰጡ የነበሩ ሁለት የጤና ባለሙያዎችን ጨምሮ ስድስት ሰዎች መሞታቸውን የጂንካ አጠቃላይ ሆስፒታል ለቢቢሲ ገለጸም። የበሽታው ምልክት ባሳዩ ታማሚዎች ላይ በፍጥነት የኩላሊት ስራ ማቆም ሁኔታ እንደሚታይም ተገልጿል። ዝርዝሩ እንደሚከተለው ይቀርባል። የጤና ሚኒስቴር እና ኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጅንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊዘር በሽታ መከሰቱን ያስታወቁት ረቡዕ ህዳር ሶስት ሁለት ሺህ አስራ ስምንት በጋራ ባወጡት መግለጫ ነው። በሽታው መከሰቱን ያመለከተው የቅኝት መረጃ መሆኑን የገለጸው መግለጫው ስምንት ሰዎች በበሽታው እንደተጠረጠሩም ገልጿል። በሄሞራጂክ ፊዘር የተያዘው የመጀመሪያው ሰው ወደ ጅንካ አጠቃላይ ሆስፒታል የመጣው ከሶስት ሳምንት ገደማ በፊት እንደነበር የህክምና ተቋሙ አስተዳደር ለቢቢሲ ተናግሯል በሽታ እንደነበር በመጠርጠሩ በሌላ የጤና ተቋም ህክምና ሲያገኝ እንደነበር የገለጹት ባለሙያው ወደ ጂንካ አጠቃላይ ሆስፒታል የመጣው ሁኔታው በጣም ከባድ ሲሆን መሆኑን አስረድተዋል። ባለሙያው እንደተናገሩት ታካሚው ወደ ሆስፒታሉ ከመጣ በኋላ ህመሙ አስጊ ደረጃ ላይ የደረሰ ሲሆን ቀጥሎም በሆስፒታሉ አንድ ቀን ገደማ ከቆየ በኋላ ህይወቱ ማለፉን አመላክቷል። ይህ ከተፈጠረ ከአንድ ሳምንት በኋላ ደግሞ ከግለሰቡ ጋር ንክኪ የነበራቸው ሰዎች ተመሳሳይ ምልክቶችን አሳይተው ለህክምና መምጣታቸውን ገልጸዋል። ከአንድ ሳምንት በኋላ ከዚህ ታካሚ ጋር በተለያየ ምክንያት አንድ ላይ የነበሩ ሰዎች ተመሳሳይ የሆነ ምልክት ማሳየት ጀመሩ ሲሉ ተናግረዋል። በሌሎች ታካሚዎች ላይ ተመሳሳይ ምልክት ማስተዋሉን ተከትሎ ሆስፒታሉ ናሙናውን ወደ ፊንፊኔ መላኩን አረጋግጠዋል። ባለሙያው እንደተናገሩት የዚህን በሽታ ምልክት በማሳየታቸው በሆስፒታሉ ህክምና የተደረገላቸው ስምንት ሰዎች መሆናቸውን ገልጿል። ታካሚዎቹ ሪፈር የተደረጉበት አንዱ ምክንያት በግለሰቦቹ የታየው ኩላሊት በፍጥነት የመክሸፍ ሁኔታ እንደሆነ ተነግሯል። ከወባ በሽታ ጋር ተመሳሳይ በሆነ መልኩ ታካሚዎች ላይ የትኩሳት ራስ ምታት፣ ሆድ ህመም፣ ማስመለስና ማስቀመጥ ምልክቶች መታየታቸውን ዘርዝረዋል። ከዚህ በሽታ ጋር በተያዘ ወደ ሆስፒታሉ ከመጡ ስምንት ሰዎች ውስጥ ስድስቱ ህይወታቸው ማለፉንም አረጋግጠዋል። ከሞቱ ሰዎች ውስጥ ሁለቱ በበሽታው ለተያዙ ሰዎች ህክምና ሲሰጡ የነበሩ ዶክተርና ነርስ መሆናቸውን ገልጸዋል። የህክምና ባለሙያዎቹ ለበሽታው የተጋለጡ ታካሚዎች ጋር በነበራቸው ንክክል ሊሆን ይችላል የሚል ግምት እንዳለም አመላክተዋል። ባለሙያዎች ወደ ሆስፒታሉ ከገቡ በኋላ በበሽታው ከተያዙ ሰዎች ጋር ንክኪ ያላቸውን ሰዎች በመኖሪያ ቤታቸውና በሆስፒታሉ የመለየት ተግባር መከናወኑን ገልጸዋል። ከዚሁ መረጃ ሳንወጣ የዓለም ጤና ድርጅት በደቡብ ኢትዮጵያ ክልል በተከሰተው በሽታ አፋጣኝ ምላሽ ለመስጠት ሶስት መቶ ሺህ የአሜሪካን ዶላር ድጋፍ ማድረጉን አስታወቀም የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በማህበራዊ ትስስር ገጻቸው ባጋሩት መግለጫ በደቡብ ኢትዮጵያ ክልል የተከሰተውን ቫይራል ሄሞራጂክ ፊቨር ህመም አፋጣኝ ድጋፍ ለመስጠት ከአለም የጤና ድርጅት አደጋ ጊዜ ፈንድ ሶስት መቶ ሺህ የአሜሪካን ዶላር ድጋፍ ማድረጉን ይፋ አድርገዋል ዳይሬክተሩ የአለም ጤና ድርጅት አስፈላጊ በሚሆንበት ጊዜ ሁሉንም ድጋፍ ለማድረግ ዝግጁ መሆኑንም አክለው ገልጸዋል። በሽታው ወደ ተቀሰቀሰበት አካባቢ ባለሙያዎችን ጨምሮ የተለያዩ መድኃኒቶችና ቁሳቁሶችን መላኩንም ዳይሬክተሩ አስታውቋል። የኢትዮጵያ አየር መንገድ 22ኛውን ኤርባስ ኤ350-900 አውሮፕላን መረከቡን አስታወቀም። አየር መንገዱ የተረከበው ዘመናዊ አውሮፕላን 21ኛ ኤ350-900 አውሮፕላን ከተቀበለ ሁለት ሳምንት ባልሞላ ጊዜ ውስጥ መሆኑን ገልጿል። ይህም በዓለም ዙሪያ ለሚያጓጉዛቸው መንገደኞች እጅግ ዘመናዊ፣ ዘላቂ እና ምቹ አገልግሎትን ለመስጠት ያለውን ቁርጠኝነት የሚያሳይ ነው ተብሏል። በቅርቡ የኢትዮጵያ አየር መንገድ 21ኛውን እጅግ ዘመናዊና እስከ 340 ሰዎችን የመጫን አቅም ያለውን ኤርባስ 3590 አውሮፕላን መረከቡ ይታወሳል። ይህም አየር መንገዱ ለደንበኞች እየሰጠ ያለውን አስተማማኝና ምቹ አገልግሎት ይበልጥ የሚያጠናክር የሚያጠናክርና በአቪዬሽን ኢንዱስትሪው ያለውን የመሪነት ሚና የሚያስቀጥል መሆኑ ተመላክቷል። በኤርትራ ውስጥ በአፋርና በሌሎች አናሳ ብሔረሰቦች ላይ የሰብዓዊ መብት ጥሰቶችና መድልዎች እየተፈጸሙ ይገኛሉ ሲል ጄኖሳይድ ዎች አሳሰበ። ከ57000 በላይ የሚሆኑ የአፋር ተወላጆች በኤርትራ ውስጥ በሚደርስባቸው ማንነት ተኮር የሰብዓዊ መብት ጥሰቶች እንዲሁም መድሎች ምክንያት መጠለያ ለመፈለግ ወደ ኢትዮጵያ መሰደዳቸውን ጄኖሳይድ ዎች አስታውቋል። ተቃውሞ ባወጣው ሪፖርት አፋሮች በኤርትራ በጣም ከተገለሉ ማህበረሰብ ክፍሎች መካከል ዋነኞቹ መሆናቸውን ጠቅሶም ለአስርት ዓመታት በኤርትራ መንግስት የሚመራ ጭቆና እንደደረሰባቸው አመላክቷል። እንዲሁም የኤርትራ መንግስት ፖሊሲዎች የአፋር ማህበረሰቦችን ከጥንት መኖሪያቸው ማፈናቀላቸውን በመግለጽ ባህላዊ አሳ ማጥመድ ስራዎችን እንደከለከሏቸው እንዲሁም የጅምላ እስራቶችን እንዳስከተሉባቸው ጠቅሟል። በኤርትራ ውስጥ የሚ የሚገኙ የአናሳ ቡድኖች ሁኔታም አሳሳቢ መሆኑን አመላክቷል። የተባበሩት መንግስታት ድርጅት በሊቢያ የባህር ዳርቻ ላይ ጀልባ ተገልብጦ 42 ስደተኞች መሞታቸውን አስታወቀም። በአደጋው በዚሁ አመት ከአንድ ሺህ በላይ ስደተኞች መሞታቸውን አመላክቷል። ዝርዝሩ እንደሚከተለው ይቀርባል። የተባበሩት መንግስታት ድርጅት በሊቢያ የባህር ዳርቻ ላይ ጀልባ ተገልብጦ 42 ስደተኞች መሞታቸውን አስታወቀም። በዚህ ዓመት በተመሳሳይ አደጋ ከ1000 በላይ ስደተኞች መሞታቸው ተመላክቷል። ጀልባው በሊቢያ ባህር ዳርቻ ተገልብጦ መጥፋቱን ተከትሎ 29 ሱዳናውያን፣ 8 ሶማሊያውያን፣ 3 የካሜሩን ዜጎችና ሁለት ናይጄሪያውያን መሞታቸው ተመላክቷል። እስካሁንም 42 ስደተኞች የገቡበት አለመታወቁን የተባበሩት መንግስታት ድርጅት የስደተኞች ድርጅት አይኦኤም ገልጿል። 49 ስደተኞችን አሳፍራ የተነሳቸው የፕላስቲክ ጀልባ መጋቢት 3 ከሰሜን ምዕራብ የባህር ዳርቻ ከተማ ዘዋራ ከወጣች ከ6 ሰዓት በኋላ አደጋው መድረሱም ተነግሯል። በየአመቱ በርካቶች በፖለቲካ በ ኢኮኖሚ፣ በጦርነት፣ በተፈጥሯዊ አደጋዎችና በሌሎች ምክንያቶች በሊቢያ አድርገው ወደ ሌሎች አገራት ይሰደዳሉ። ጉዞው እጅግ አደገኛ መሆኑን የሚናገሩት የዘርፉ ተመራማሪዎች በርካቶች በጀልባ መስመጥ አደጋ እንዲሁም በደላሎች በሚደርስባቸው እንግልት ህይወታቸውን እንደሚያጡ ይናገራሉ። በዚህም በየአመቱ ከአንድ ሺህ በላይ ስደተኞች እንደሚሞቱ ይነገራል። ከሟቾቹም አብዛኛውን ጊዜ ህጻናትና ሴቶች እንደሚገኙበት መረጃዎች አመላክታሉ። እንግዲህ ተመልካቾቻችን ለዛሬ ያዝናቸው ሰሞነኛ መረጃዎቻችን እኚህ ነበሩ። መረጃዎቹን በማድረስ ኒያያንቱ አብዲ ነበርኩ። በካሜራ ና ኤዲቲንግ ኢፋ አሚን አብሮ ነበር። ቀሪዎቹ የኦሮሚያ ኢለቨን ዝግጅቶች ይቀጥላሉ። እኛ በዚሁ ተሰነባበትን። ስላሙ